ተፈውሰሃል ተፈውሰሻል፣ ሲባል ይጠየቃል። ፈውስ ርካሽ በሆነበት ዘመን፣ ፈውሰኞችን በበዙበት ዘመን ተፈውሰሃል ተፈውሰሻል፣ ሲባል ይጠየቃል። ጥናት ስጥን ይዘዋለ መንግስቱ ነኝ። ከዚህ በፊት ይጠየቃል የሚል ትምህርት ባስተማርኩበት ክፍል ይላል የሰራዊት ጌታ እግዚአብሔር ሲሉ እውነት ብሏል ብሎ መጠየቅ ነውር አለመሆኑን አካፍያለሁ። ሰዎች አውቀው ወይም መስሏቸው የልባቸውን የስሜታቸውን በእግዚአብሔር ስም ሲናገሩ እግዚአብሔር የተናገረ መስሏቸው ብዙዎች ይወናበዳሉ። ከሚወናበዱት ሰሚዎቻቸው የሚብሰው ደግሞ እነርሱም እግዚአብሔር የተናገሯቸው መስሏቸው ያንን ልምምድ እንደ ልማድ ወስደው ተወናብደው የሚያወናብዱት ናቸው። ይህ ከአዲሱ ጴንጤቆስጣዊነት ዋና ዋና ቀውሶች አንዱ ነው ይላል። የሰራዊት ጌታ እግዚአብሔር ሲሉ እውነት ያንን ነገር የሰራዊቱ ጌታ እግዚአብሔር ብሏል ወይስ ሰዎቹ ተናገሩት? እውነት ብሏል ብሎ መጠየቅ ነውር እንዳልሆነ ነው ባለፈው ክፍል የተመለከት ነው። በዚህ ክፍል ደግሞ ሌላ አካፍላለሁ እንካፍላለን። ያም የፈውስ ጉዳይ ነው። ፈውስን መጠየቅስ ነውር ነው ወይ? ተፈውሰሃል ሲባልም ቆም ብሎ ስለመጠየቅ ነው የማካፍለው በዚህ ክፍል። ይጠየቃል። ተፈውሰሃል፣ የሰራዊት ጌታ ፈውሶሻል ሲሉ እውነት ፈውሷል የሰራዊት ጌታ እግዚአብሔር ብሎ መጠየቅ ድፍረት ሆኖ መቆጠር የለበትም። እውነት የሰራዊቱ ጌታ እግዚአብሔር ፈውሷል ወይስ የሰውየው ውሸትና የሰዎች ሞቅታ ነው ፈውሱን ያለ ያስመሰለው። የሞቅታ ፈውስ ያልኩት በማህበራዊ ስነ ልቡና ሊቃውንት ዘንድ ሳይኮሶማቲክ ሂሊንግ የሚባለውን ነው። ይህንን ሳይኮሶማቲክ ሂሊንግን ጨምሮ ሌሎችም ቃላት አሉ። ማህበራዊ ስነ ልቡናውያን የውሸት ፈውሶችን የሚገልጡባቸው ቃላት፣ በተለይ ሶስት ትልልቅ ቃላት አሉ። እነዚያን ሶስት ትልልቅ ቃላት በማሳየት ልጀምር። የመጀመሪያው አሁን ከላይ የጠቀስኩት ሳይኮሶማቲክ ሂሊንግ የሚባለው ነው። ማይንድ ኦቨር ባዲም ይሉታል። ማይንድ ኦቨር ባዲ አእምሯችን የሌለ ፈውስን ለስጋ ወይም ለአካል ሲነግርና ያንን ፈውስ ያለ ሲያስመስል ነው። ይህ ሳይኮሶማቲክ ሂሊንግ የሚከሰተው አንዳንድ መምተኞች ፈዋሽ ያሉትን ሰው ቃል ሲናገር፣ ያ ሰው ቃሉን ሲናገር ወይም በእነሱ አባባል ሲያውጅ አእምሯቸውን ያሳምኑታል። ያ ቃል ስጋ እንዲለብስ ወይም በስጋ እንዲከሰት ወይም ማኒፌስት እንዲያደርግ ይሉታል፣ ማኒፌስት እንዲያደርግ ይጠብቃሉ። አእምሯቸው በተራው በሰውነታቸው ስሜትን ይፈጥራል። ለቅጽበት ቅጽበት ይሰመርበት፣ ለቅጽበት ያህል የተፈወሱ ይመስላቸዋል። መስሏቸው ሊመሰክሩ ሁላ ይችላሉ። እነዚህ ሰዎች ተፈወስኩ ብለው መድኃኒታቸውንም ሊጥሉ ይችላሉ፣ ግን ከህመማቸው ጋር ወደ ቤታቸው ይመለሳሉ። ከዚህ በፊት ሲዩዶሳይሲስ ወይም የውሸት እርግዝና ስለሚባል አባዜ ከአንዲት በዚህ ነገር ውስጥ ካለፈች እህት ጋር ቃለ ምልልስ አድርጌ ነበር። ያና ይህ ሳይኮሶማቲክ ሂሊንግ ወይም የሞቀታ ፈውስ ተቀራራቢ ልምምዶች ናቸው። አንደኛው ይህ ነው፣ ሳይኮሶማቲክ ሂሊንግ ሁለተኛው ፒር ፕሬዠር ወይም ግሩፕ ዳይናሚክስ የሚባለው ነው። ይህ ብዙ ጊዜ በብዙዎች ግፊት ወይም ገፋፊነት የሚፈጠር ጊዜያዊ ወኔ ወይም በዙሪያ እየሆነ ካለው ነገር ጋር የመመሳሰል አብሮ የመሄድ የመንጎድ የመጎዳኘት ልምምድ ነው። ብዙዎች ተፈወስኩ ብለው ሲጮሁ አብሮ መጮህ፣ ሲገነደሱ አብሮ መገንደስ፣ የሚሉትን ማለት የሚሆኑትን መሆን በራስ ጭንቅላት ሳይሆን በሰባኪው ጭንቅላት ወይም ሰባኪው በሚያሳስበውና በሚያነሳሳው የጉባኤ ጭንቅላት የጋራ የደቦ አስተሳሰብ በጋራ ማሰብ የጎራ ወይም የመንጋ አስተሳሰብ እንደማለት ነው፣ ይሆናል ለመመሳሰል ተብሎ የሚገቡበት ማጥ ነው። ይህ ሌሎችን ለማስደሰት ብሎ ሳይፈወሱም ተፈወሱ የማለት ውሸትና ቅዠት ነው። ይህ ፒር ፕሬሸር ወይም ግሩፕ ዳይናሚክስ የሚባለው ነገር ሶስተኛው ሰጀስቲቢሊቲ ወይም ሃይፐር ሰጀስቲቢሊቲ ይባላል። ይህኛው ደግሞ አንድ ነገርን መናፈቅና ይሆናል ብሎ በእርግጠኝነት ከመጠባበቅ የተነሳ የሚጠበቀው ነገር የሆነ የመምሰሉ ልምምድ ነው። ከሳይኮሶማቲክ ሂሊንግ ጋር ይቀራረባል። ግን ይህ ከፈውስ ጋር ብቻ ሳይሆን ከሌሎች ልምምዶች፣ ለምሳሌ በልሳን ከመናገር ወዘተ ጋርም ይቆራኛል። አንድ ሕመምተኛ ፈውስ አለ ወደሚባልበት ጉባኤ ሲሄድ ፈውስን ጠብቆ ነው የሚሄደው። ተፈወስን የሚሉ ሰዎች ሲመሰክሩ ደጋግሞ የተሰሙ ነገሮችንና ምልክቶችን ይህም ሰው በአካሉ ወይም በስሜቱ እንዲሰማው መጠበቅ ይጀምራል። የሆነ ነፋሻ ሽውታ፣ ኮሽታ፣ ንዝረት፣ ሙቀት፣ ቅዝቃዜ፣ ምንም ነገር ይጠብቃል። በጥፍሩ ቆሞ ነው የሚጠብቀው። ይህ ከልክ ያለፈ መጠበቅ ነው፣ ሃይፐር ሰጀስቲቢሊቲ የሚባለው። ያንን ኮሽታ፣ ይሁን ንዝረት፣ ሙቀት ወዘተ የሚመስል በጥቂቱም እንኳ የሚመስል ነገር ከተሰማው ፈውስ ነው ብሎ በስሜት ሰክሮ መጮህ ነው። ከልክ ካለፈ መመኘትና መጠበቅ የተነሳ ያ ነገር በውስጣችን እስኪሰማንና እስኪታየን እንደርሳለን። በገሃዱ ዓለም ግን የለም፣ ያ ነገር የለም። የምንጠብቀውን የምንጓጓውን ነገር ምናባችን የሚያስበውን ነገር እስክንሰማው እንደርሳለን፣ እስክንሰማው። እነዚህ ሶስት ነጥቦች ናቸው፣ ከላይ ያልኩት ማህበራዊ ስነ ልቡናውያን የውሸት ፈውሶችን የሚገልጡባቸው ቃላት ያልኳቸው። ፈውስ መኖሩን አምናለሁ። እግዚአብሔር ጸሎትን የሚሰማና የሚመልስ አምላክ ነው። ፈውስ ቅጽበታዊም በሂደትም የሚሆን ነገር ነው። ፈውስ መብት ወይም ስልጣን አለመሆኑንም አውቃለሁ። ፈውስ መብትና ስልጣን ነው የሚለው ትምህርት ከቃለ እምነት የስህተት ትምህርት ጋር የተያያዘ የተቆራኘ የአዲሱ አስተሳሰብ ወይም ኒው ቶት ትምህርት ነው። የብልጽግና ወንጌል፣ የጤንነት ወንጌል ወዘተ የሚባሉ ብልጽግናም፣ ጤንነትም ወንጌልም ያልሆኑ በሽተኛ ትምህርቶች ናቸው። በዚህ ይህንን የሌለና ኖሮም የማያውቅ መብት የሚያስጨብጡት ጤንነትና ብልጽግና ልክ እንደ ደህንነት ልክ እንደ ደህንነት ስንድን የምንቀዳጀው መብት አይደለም። ቢሆንማ ኖሮ ማንም ክርስቲያን ጌታን ጌታው አድርጎ ሊከተለው ሲጀምር መታመም የለበትም። የህመም መኖር ቀርቶ መታሰቢያውም እንኳ መኖር አልነበረበትም። ልክ እንደ መዳናችን ሁሉ ፈውሳችን ስንድን የምንቀበለው ስጦታ መሆን ነበረበት። በዳነ ሰው አካባቢ ምንም የሕመም ጉዳይ መነሳት አልነበረበትም። በእውነቱ በእውነቱ ፈውስ መነሳት የለበትም። ይሄ የፈውስ ኮንፈረንስ፣ የፈውስ ፈውሰኞች መኖር የለባቸውም ቀድሞውኑ የማንታመም ከሆነን አንፈወስማ። ስለማንታመም አንፈወስም። የማንታመም ነንና ፈውስ ምን ያደርግልናል? የምን የፈውስ ኮንፈረንስ ነው? የምን የፈውስ ስጦታ ነው የሚያስፈልገውስ? ግን አይደለም። በውሸት ፈውስ አካላቸው የተጎዳና ልባቸው የተሰበረ መንፈሳዊ ሕይወታቸው የተናጋ የተበላሸ የተጎዳ ብዙ ናቸው። ስለዚህ ፈውስ ሲባል ቆም ብለን መጠየቅ አለብን አለብን። ፈውስን በተመለከተ የአንዳንድ ትልልቅ ሰዎች አገልግሎቶች በትልልቅ ተአምራት የታጀቡ ናቸው ብለን እንድናስብ ተደርገናል ወይም ተሰርተውብናል ተሰርተናል። እንደዚያ እንድናስብ በተአምራት ማስታወቂያዎቻቸው አሁን አሁን ጋብ እያሉና እየሰከኑ መጡ እንጂ የድንቅና የተአምራት ፕሮግራም እውሮች ይበራሉ፣ ደንቆሮች ይሰማሉ፣ ዲዳዎች ይዘምራሉ፣ አንካሶች ይዘላሉ፣ ሞታንም ይነሳሉ ወዘተ እያሉ በድፍረት በድፍረት ጽፎ ይለጥፋሉ። አንካሶች ወይም እውሮች ሲመጡ ግን ዞር ብለው አያዩቸውም አያዩቸውም። በጉባኤዎቻቸው ተገኝቼ ታዝቤያለሁ። እየቆየ እየቆየ ሰከን እያሉ መጡና እነዚህ ሰዎች ወደ ውስጥ ደዌ ስፔሻሊስትነት ተቀየሩ። እውሮች ይበራሉ፣ አንካሶች ይዘላሉ ማለት ቀረና ይሄ የሚታይ ነገር ስለሆነ የደዌ አይነት መጥራት ተጀመረ። የማይጠሩት የኩላሊት ጠጠር፣ የሳምባ፣ የልብ፣ የግራ ጎን ህመም የለም። አንድ ያገለግል በነበርኩባት ቤተክርስቲያናት ሁሌ ግራ ጎንህን የሚያምህ የሚል የነበረ አንድ ወንድም ነበር። ሁሌ ያንን ከማለቱ የተነሳ ሁሌ መድረክ ላይ ከቆመ ያንን ቃል ከማለቱ የተነሳ ግራጎን እየተባለ ይጠራ ነበር በአንዳንዶቻችን ዘንድ። እነዚህን ፈውሰኞች የተፈወሱትን አሳዩን፣ አቅርቡልን ሲባሉ እነሱም ምልክቶቻቸውም የሉም። ለምን ለምን ለምን ብሎ ማን ይጠይቃቸዋል? በተለይ የ30 የ40 ዓመት አገልግሎት ብለው ካከበሩ በኋላ እንዴት እንደዚህ ተብሎ ይጠየቃል? ነውር ነው አይደል? ነው እኮ። አርባ ዓመት ማክበርን ለምን ልዩ እንዳደረጉት አላውቅም፣ ለምን ሽልማት መቀበል እንዳስፈለጋቸውም አላውቅም። ሙሴ ወይም ጳውሎስ አርባ ዓመት ካገለገሉ በኋላ ድግስ ተደግሶ ሜዳሊያ ቢቀርብላቸው ምን ያደርጉ እንደነበር በምናቤ ማሰብ እችላለሁ። ታዲያ እነዚህ ሰዎች ጥያቄ ሲጠየቁ ለምን ይከፋቸዋል? ሰላሳ አመት፣ አርባ አመት ስላገለገሉ መጠየቅንስ ለምን አጥብቀው ይጠሏታል? የሚብሰው ደግሞ እነሱ ሲጠየቁ ለምን ተጠየቁ ብለው ቁጭ ብድግ የሚሉ ቲፎዞቻቸው ናቸው። ከዚህ በፊት ቤኒ ሂን እና ፈውሶቹ በተሰኘች አጭር ጽሁፌ ላይ አንድ ጉዳይ አካፍዬ ነበር። ሃንክ ሃነግራፍ የተባለ የምካቴ ክርስትና አገልጋይ ቤኒሄን የተባለ ፈውሰኛን እውነተኛ ድውያን የነበሩና እውነተኛ ፈውስ ባንተ የፈውስ ስጦታ በኩል የተቀበሉ ሶስት ሰዎች ብቻ አመልክተኝ ብሎት ነበር። ሶስት ሰዎች ብቻ። ቤኒ ቤኒሄን ሶስት ሰዎችን ሰጠው። የሰጠው ሶስት ሰዎች ፈውሶች ግን የውሸት መሆናቸውን ማረጋገጡን ሃንክ እንደተናገረ ያካፈልኩበት ነበር ያ ጽሁፍ። አንዱ ፈውስ ህመምም ፈውሱም የሌለ፣ ሌሎቹ ህመሞቹ ያሉ ፈውሶቹ ግን የሌሉ ነበሩ። ልክ ሃንክ እንደጠየቀው እኔም ጠይቅ ያውቃለሁ። እኔ የጠየኳቸው ስለ ጠቅላላ የውስጥ ደዌ ፈውስ ሳይሆን በተለይ ስለ ኤድስ ፈውስ የተናገሩ የአገራችን ፈውሰኞችን ነው። ስለ ኤድስ ፈውሳቸው ማረጋገጫ ነው የጠየኳቸው ሌሎቹን ስለ ሌሎች ነገሮች ጠይቄ አውቃለሁ። እነዚህ አራቱ ግን ስለ ኤድስ ፈውሳቸው ብቻ ነው ማስረጃ የጠየኳቸው። እነዚህን አራቱን ኤድስን የመረጥኩት በምክንያት ነው። ኤድስ እንደምናውቀው በሽታ አይደለም። ኤድስ በመድኃኒት ወይም በቀዶ ጥገና የሚጠፋ ወይም ሰለባዎቹ ቆይተው ቀስ በቀስ እየተሻላቸው እየተሻላቸው የሚያገግሙትና የሚድኑት ህመም አይደለም። ኤድስ ህመም ሳይሆን መቅሰፍት ነው ማለት ይቻላል። አንድ ሰው ከኤድስ ዳነ ከተባለ ከማይድኑት መቅሰፍት ከማይድኑት በሽታ ሳይሆን መቅሰፍት መዳን ስለሆነ ፈውሱ ትልቅ ፈውስ ነው። ለዚህ ነው ኤድስን የመረጥኩትና እነዚህን አራት ሰዎች የጠየኳቸው። በጠየኩበት ዘመን ቅደም ተከተል መጋቢ ሞገስ መንግስቱ፣ መጋቢ ዶክተር ዳን ስልሺ መጋቢ ሰይፉ ከበደ እና መጋቢ ደሳለኝ ይተፋ ናቸው። እነዚህ አራት ሰዎች እኔ ሐሰተኛ ነቢያትና ሐሰተኛ ሐዋርያትን ስጠቅስ ወይም ማናቸውም የስህተት ትምህርቶችና ልምምዶች ስገልጥ አሳቾቹን በስም እጠቅሳለሁ፣ እናገራለሁ። ከስህተት ልምምዶች መካከል አንዱ የውሸት ፈውስ ነው። ስሞችን በየጊዜው መጥቀሴ ብዙ ሰዎችን የሚያስቆጣ ነገር ሆኖ ተገኝቷል። የሚገርመውና የሚያሳዝነው ከላይ እንዳልኩት ያልተፈወሱ ሰዎች ሳይፈወሱ ተፈውሳችኋል መባላቸው ሳይፈወሱ ተፈውሳችኋል መባላቸው ያላስቆጣቸው ሰዎች የውሸት ፈውሱን ያከናወኑትን ሰዎች መጥቀሴ ማስቆጣቱ ነው። ቲፎዞች ያልኳቸው ሰዎች ማለቴ ነው። ማስቆጣት የነበረበት እኮ የውሸቱ ፈውስ መሆኑ ነበረበት። ማስቆጣት የነበረበት እኮ በውሸት ፈወስን ያሉት ሰዎች ፈውሱ ውሸት መሆኑ ነበረበት። በተገላቢጦሽ አንተ ማን ሆነህ ነው እገሌን የምትናገር የተባልኩባቸው ጊዜያት ብዙ ናቸው። አንተ ማን ሆነህ ነው እገሌን የምትናገር! ወደ አራቱ ሰዎችና ወደ ጠየቁት ጥያቄ ልለፍ። የመጀመሪያው መጋቢ ሞገስ መንግስቱ ነው። ሞገስ በቅርብ የማውቀው ሰው ነው። እኔ በመጀመሪያ የክርስትና እምነቴ ወራት ባደኩባት በህብረት አምባ ቃለ ሕይወት ያገለግል በነበረ ጊዜ ነው ይህ ፈውስ የሆነው። ሞገስ ተፈወሰ ያለውን ሰው መጽሐፍ ቅዱስና የአፈታት ስህተቶች የተሰኘው መጽሐፌ አስተውሎት በተሰኘው ምዕራፍ የኤድስ ፈውስ የኤድስ ፈውስ በሚል ንዑስ ርዕስ ሥር የተጻፈው ታሪክ የተጻፈበት የውሸት ፈውስ ታሪክ ነው። ይህ ፈውስ እዚያ መጽሐፍ ውስጥ ታሪኩን በስፋት ጽፌዋለሁ። ፈውሱ የሆነው ፈውሱ እንደ ኢትዮጵያ አቆጣጠር በ1989 ዓ.ም በታህሳስ ወር ነው። ይህን ተፈወሰ የተባለ ሰው ቃለ ምልልስ ሁሉ አድርገንለት ነበር። በቀጣይ በሁለተኛው የቃለ ምልልስ ቀጠሮ ማስረጃዎቹን ይዞ እንዲመጣ ተቀጣጥረን የውሃ ሽታ ሆኖ ጠፋ። ማስረጃዎቹ ያልናቸው ከኤድስ ስለመፈወሱ የሐኪም ማረጋገጫ ጭምር ነው። የውሃ ሽታ ሆኖ ጠፋ። ኋላ ስንሰማ ተፈወስኩ እያለ ድራማ መስራቱ የተለመደ ማታለያውና ገንዘብ ማግኛው መሆኑን ነበር የተረዳ ነው። ይህ ፈውሱ እውነት ባይሆንም ተፈወስኩ ካለው ሰው ጋር በቅርብ በአካል የተገናኘንበት አጋጣሚ ነበረ። ታሪኩን ባልኩት መጽሐፍ ተመልከቱት፣ በስፋት ጽፌዋለሁ። ሁለተኛ መጋቢ ዶክተር ዳን ስለሺ በፈረንጆች አቆጣጠር በ2003 በካናዳ በቫንኩቨር ከተማ የምትገኝ ቤተ ክርስቲያን ውስጥ ሲሰብክ የሰማሁትና ከኤድስ ተፈወሰ ስላለው ሰው ተፈወሰ የተባለው ሰው የነበረባትን በሌላ የካናዳ ከተማ የምትገኝ ቤተ ክርስቲያን መጋቢ ጠይቄ ነበር። መጋቢው ፈውሱን አረጋግጦ እንደነበር ስጠይቀው አላረጋገጠም። ግን እርሱ ራሱም ፈውሱን አምኖ ተቀብሏል። መጋቢው እንዴት እንዳልጠረጠረ ወይም እንዴት እንዳመነ ስጠይቀው በሽተኛውን በግል ካጫወተው በመነሳት እና ሲመረመር የኤች አይ ቪ ካውንቱ ወይም በደም ሴሎች ውስጥ የሚገኘው የቫይረስ መጠን እንደቀነሰ በመናገሩ ነው ነበር ያለኝ። ይሄ ካውንት የሚባለው ነገር በላቦራቶሪ ደም ወስደው ሲመረምሩ በደም ውስጥ ያለው የቫይረሶቹ ቁጥር ወይም መጠን ሲጨምርና ሲቀንስ የሚሆነው ነገር ነው። ይህ ቁጥር እንደ ሰዎቹ የሰውነት አቋምና ጤንነት አንዳንዴ ይጨምራል፣ ሌላ ጊዜ ደግሞ ይቀንሳል እንጂ አይጠፋም። መጋቢውን ለምን አስመርምሮ ማረጋገጡን እንዳላሰበበት ስጠይቀው የሀገራችንን ባህል ጉዳይ ታውቃለህ አይደል ብሎ ያንን አንስቶ የሰዎቹን ስሜት የሚጎዳ ነገር መሆኑን እና ነገሩን ወደ መንፈሳዊነት በማስጠጋት ደግሞ ይህንን መጠየቅ ሰውየው አምኖ የተቀበለውን እምነቱን መፈታተንና ፈውሱን ማበላሸት መሆኑን ነበር የነገረኝ። አስደንግጦኛል። የቫይረስ መጠን እና ቁጥር መቀነስ እንጂ በዚህ የተረጋገጠ ፈውስ አልነበረም። ሶስተኛ መጋቢ ሰይፉ ከበደ፣ ተአምራት እና የፈውስ ኪዳን በተባሉ መጽሐፎች ውስጥ መጋቢው ካያቸው ተአምራት ዝርዝር ውስጥ የኤድስ መመታት ወይም ሰዎች ከኤድስ መፈወሳቸውም ይገኝበታል። የእግዚአብሔርን ፈዋሽነት ባልጠራጠርም የሰማኋቸውና የገጠሙኝ የኤድስ ፈውሶች ሁሉ ውሸት ሆነው ስላገኘኋቸው ተጨባጭ መልስ ለማግኘትና የተፈወሱት ሰዎች ፈውስ እውነት ከሆነ እና ተፈዋሾቹ ደግሞ ፈቃደኛ ከሆኑ ቃለ መጠይቅ ለማድረግ ከኤድስ የተፈወሱ አንድ ሁለት ሰዎችን ስምና አድራሻ እንዲሰጠኝ ለደራሲውን መጋቢ ጠይቄው ነበር። ያኔም አልሰጠኝም፣ እስከ ዛሬም ድረስ መልስ አላገኘሁም። አራተኛና የመጨረሻ መጋቢ ደሳለኝ አላቤ ወይም ደሳለኝ ይተፋ በ2012 በሌት ብሪጅ ካናዳ በአንዲት ቤተ ክርስቲያን ጉባኤ ሲሰብክ እኔም እዚያ ከተማ አጠገብ ባለች ቤተ ክርስቲያን መጋቢ ነበርኩኝ። በጊዜው ከዚያ ጥቂት ሳምንታት ከስብከቱ ከጥቂት ሳምንታት ቀደም ብሎ በኢትዮጵያ በነበረው አገልግሎቱ ሶስት ሰዎች ከኤድስ መፈወሳቸውን ተናገረ። በዚያ ጉባኤ ቆይቼ ልጠይቀው ነበር ያሰብኩትና ስላልቻልኩና ስለመሸ ወደ ከተማችን መሄድ ስለተመለስን መሄድ ስለነበረብን እሱ ከካናዳ ወደ አሜሪካ ከተመለሰ በኋላ በደብዳቤ የሰዎቹን ስምና አድራሻ እንዲሰጠኝ ጠየቅኩት። የተፈወሱት ከኤድስ የተፈወሱት ሰዎች ስምና አድራሻ። ተፈወሱ የተባሉት ሰዎች ደግሞ እኔ ተወልጄ ካደኩባት ከተማ ብዙም ስለማይርቁ እኔም ባልችል በሰዎች እንዲረጋገጥ ማድረግ እችላለሁና፣ ለዚያ ነው የተፈዋሾችን ስም እንዲሰጠኝ የጠየቅኩት። ከእርሱም የሰዎቹን ስምና አድራሻ ብቻ ሳይሆን ለጻፍኩለት ደብዳቤም መልስ አላገኘሁም። እነዚህ ለፈውሰኞቹ ያቀረብኩት ጥቂት ጥያቄዎች ሲሆኑ ሁሉም በኤድስ ላይ ብቻ ያተኮሩ ናቸው። ጥቂት ናቸው ጥያቄዎቹ። አራት ሰዎች ናቸው። ሁሉም በአንድ ጉዳይ በኤድስ ብቻ ላይ ያተኮሩ ናቸው። እነዚህ ለፈውሰኞቹ ለአራቱ ያቀረብኩት ጥቂት ጥያቄዎች ሲሆኑ ሁሉም በአንድ ጉዳይ በአንድ በኤድስ ላይ ብቻ ያተኮሩ ናቸው። ፈውስን መጠርጠር እውነተኛ ፈውስ የለም ማለት አይደለም። እግዚአብሔር ይፈውሳል። ፈውሱ ደግሞ ድብቅ አይደለም። ይህ ሆኖ ሳለ እስኪ ማስረጃ ሲባል ለምንድን ነው እንደ ነውር የሚታየው? ለምንድን ነው መጠየቅና መጠየቅ የሚያስፈራው? በውሸት ፈውስ እኮ ሰዎች እንጂ እግዚአብሔርን ፈዋሽ ማስመሰል አንችልም። በውሸት ፈውስ ሰዎችን ነው ፈውሰኞችን ነው ፈዋሽ የምናስመስለው እንጂ እግዚአብሔርን ፈዋሽ ማስመሰል አንችልም። ፈውስ ድብቅ ነገር አይደለማ? ለተፈዋሹም ለሌሎቹም ስውር አይደለም። ፈውስ ተአምርም እንዲሁ ድብቅ አይደለም። ያልረዘመ አንድ እግር በመጀመሪያ ማስረዘም ማስረዘም እና ያንን የረዘመውን እንዲያህል ደግሞ ሌላኛውን መምዘዝ ማስረዘም ምን የሚሉት ማጃጃል ነው? ምን የሚሉት ማጃጃል? ፊልጶስ፣ ሌራንሶ የጩፋ፣ ሀብታሙ ጳውሎስ ቢጠየቁ ስለዚህ ማስረዘም አስረዝመናል ብለው ድራማ ሰርተዋል እና ስለዚህ ማስረዘም መልስ ይኖራቸው ይሆን? የላቸው፣ አይኖራቸውም። በውሸት ግን ቁመት ያስረዘሙ መስለዋል። በውሸት ቀጣፊዎች ናቸው፣ አጭበርባሪዎች ናቸው። ይህ ኮ መጃጃል ና ማጃጃል ሳይሆን ውሸት ነው፣ ቅጥፈት ነው፣ ማጭበርበር ነው። ውሸት ደግሞ ኃጢአት ነው። የሰዎች ቁመት ሲረዝም የረዘሙትን ሰዎች ቁመታቸው ስንት ኢንች ወይም ስንት ጫማ እንደረዘመ መጠየቅ ለምን ነውር ሆኖ ታየ? ቁመታቸው ሲረዝም ልብሳቸውስ እንዴት አላጠረም? ወይስ ልብሳቸውም አብሮ ረዘመ ብሎ መጠየቅ ለምን ከበደ? አንድ እግራቸው ከረዘመ በኋላ ቆይ ቆይ፣ በአንድ ረጅም እግር እና በአንድ አጭር እግር እስኪ ሲመላለሱ እኔ ተራምዳችሁ አሳዩን ብሎ እንዲያሳዩን መጠየቅ ለምን የማይታሰብ ሆነ? ይጠየቃል እኮ። ይህ ጩፋ መጀመሪያ አይኗን አሳውሮ ቀጥሎ እንድታይ ያደረገው ያበራው እኮ ድራማ ነው። የምታይ ጤነኛ ሴትን ሲጀምር ለምን አሳወረ? ለመታወቅ ለመታየት ለነገሩ የታወረች መሰለች እንጂ አይኗን እንደው ጭፍን ዘርጋ አጭበረበረች አርገበገበች እንጂ ያቺ አጭበርባሪ ሴት አልታወረችም፣ አልታወረችም፣ አልተፈወሰችም። ቀጥሎም አልበራም፣ አይኗ ከእውርነት ጤናማ ሆኖ ተአምር አልተፈጸመም በአይኗ ላይ። ይህ አጭበርባሪ ያንን ያደረገው ተአምር ሰሪ ለመምሰል ነው። እነዚህን መጠየቅ ለምን ነውር ሆነ ይጠየቃል እኮ ተአምር ሲባል ይጠየቃል ለነገሩ መጠየቅም እኮ አያስፈልግም ተአምር ምንም የማያስጠይቅ ነገር ነዋ ተአምር ሲባል ይጠየቃል ለነገሩ መጠየቅም አያስፈልግም ምክንያቱም ተአምር ምንም የማያስጠይቅ ነገር ነዋ የማያስጠይቅ ነገር እኮ ነው ተአምር የነማን ነገር በእውነት ረዘመ? እውነት ሲጀመርስ መርዘም ነበረበት? እነማን ከኤድስ ተፈወሱ? እነማን ከሞት ተነሱ? የነማን ጣት ዷ ዷ ዷ ብሎ በቀለ ብሎ መጠየቅ ለምን ያስፈራል? የመጀመሪያ ለምን አልወለዱም ብሎ መጠየቅ የማውቀ ሰው ነው። እኔ በመጀመሪያ የክርስትና እምነት የወራ ፈዋሽና ተአምር አድራጊ አምላክ የሆኑን ሳገለሳ በነበረ ጊዜ እግዚአብሔርን መካድ አይደለም

ዲበሰብ ሆኖ ለመታየት ፈውስ እኮ በሰውነታችን የምናውቀው ነገር ነው። ጌታ እንዳሳ ስለተፈወሰችው ሴት ማርቆስ ሲጽፍ ወዲያውም የደሟ ምንጭ ደረቀ ከስቃይዋም እንደዳነች በሰውነቷ አወቀች ይለናል ማርቆስ 529 በሰውነቷ አወቀች። ይህኛው የዚችኛዋ ሴት ፈውስ ለሌሎች ላይታይ ይችላል መታየትም የለበትም። ምክንያቱም የደም መፍሰስ አለበት የደሟ መፍሰስ ምንጩ ከውስጥ ሰውነቷ እና የሚፈሰው ደግሞ ከግል ብልቷ ስለሆነ መታየት የለበትም። ለሌሎች ላይታይ ይችላል። ራሷ ግን አወቀች፣ በሰውነቷ አወቀች። ፈውስ ይታወቃል፣ ፈውስ ይታወቃል። ለሌሎች የሚታወቁ ፈውሶችና ተአምራትም አሉ እውር ካየኮ እያየ ነውና አይጠየቅም አይጠረጠርም ራሱ ብቻ ሳይሆን ሌሎቹም ያውቁታል ያለ መሪ እያየ እየሄደ ነው በርጥሜዎስን እውነት ታያለ እውነት እየታየ ነው የምትራመደው ማን ይላል ሽባ አልጋውን ተሸክሞ ሲሄድ ማን ይጠይቀዋል ማን ይጠረጥራል እንደ ልውስ የተከመረ ሰውነት ቀና ብሎ ቆሞ እየተራመደ አይጠየቅም። አይጠየቅም። የሚያስጠይቀው ውሸታሙ ነገር። ደግሞ ቢጠየቅስ ምን ችግር አለው? ለምን ነውር መሰለ? ለምን ነውር ሆነ? የሌለ ፈውስ ሲነገር ያልኖረ ፈውስ ሲታወጅ ተፈውሳችኋል ሲባል ተፈውሰሃል ተፈውሰሻል ሲባል ይጠየቃል። ይጠየቃል። እግዚአብሔር ይባርካቸው። ጠያቂዎች እንሆን ጠያቂዎች እንሆን።